በየትኛውም ደረጃ ላይ ያለ ሰው በእኩልነት ያለው እጅግ ውድ ሀብት የማይታደስ የማይመለስ ያለማቋረጥ የሚጓዝ ጊዜ። ታዋቂው የስብዕና አሰልጣኝና አማካሪ ጂም ሮህን በአንድ ወቅት እንዲህ ብሎ ነበር፣ ጊዜን አታባክን፣ በጥበብ ተጠቀምበት። ሰላም፣ እንኳን ደህና መጣችሁ። ይህ የጥበብ ቤታችሁ ተሳ የዩቲዩብ ቻናል ነው። ዛሬ ስለ ጊዜ ብናውቃቸው በሕይወታችን ተጨባጭ ለውጥ የሚያመጡ ሦስት መርሆችን እንመለከታለን። የመጨረሻውንና ማጠቃለያውን ባለመረዳት ብዙዎች ሲጎዱ ኖረዋል። ምን እንደሆነ እመልከት። አንደኛ የጊዜ ትክክለኛ ዋጋ፣ የጊዜ ዋጋው ስንት ነው? ልክ እንደ ገንዘብ ጊዜን መልሶ ማግኘት አይቻልም። እያንዳንዱ ሰከንድ ለዘላለም ላይመለስ ይጠፋል። ጅም ሮህን ጊዜያችንን የምናሳልፍበት መንገድ የህይወታችንን ጥራት እንደሚወስን አጽንዖት ሰጥቶ ይናገራል። ብዙ ሰዎች ከጊዜ ነፃነትና ከተገደበ የገንዘብ መጠን ምረቱ ቢባሉ ገንዘቡን ይመርጣሉ። ለመሆኑ የናንተ ምርጫ የቱ ነው? ጊዜ እና ገንዘብ፣ ገንዘብን መልሶ ማግኘት ይቻላል። ጊዜን ግን መልሶ ማግኘት አይታሰብም። እያንዳንዱ ደቂቃ ለዕድገት፣ ለጤና እና ለደስታ ሲውል የዕድል ዋጋ ይሆናል። ጊዜን በመማር ግንኙነቶችን በመመስረትና ራስን በማሻሻል ስታሳልፍ የዕድሜ ልክ ትርፍ ታገኛለህ። ሁለተኛ፣ ጊዜ ማባከን የሚያስከፍለው ዋጋ ብዙ ሰዎች የጊዜን ዋጋ ሳይረዱ ትኩረታቸውን በሚከፋፍሉ ነገሮች ራሳቸውን ይጠምዳሉ ማለትም ማለቂያ በሌለው ስክሮሊንግ ነገሮችን ጀምሮ ባለመጨረስ በማዘግየት ወይም ትርጉም በሌላቸው እንቅስቃሴዎች ላይ በመሳተፍ ያሳልፋሉ። ምን ጊዜም ይህን ተረዱ የባከኑ ዓመታት ወደ ጸጸት እንደሚመሩ። በጊዜ ሂደት ስኬት ይመጣል፣ ነገር ግን ጊዜ ማባከን እድገትን እንደሚያዘገኝ፣ የአእምሮና የስሜት መላሸክ፣ ፍሬያማ ያልሆኑ ልማዶች ውጥረትን እና ጊዜያዊ የማይጠቅም እርካታን እንጂ ጥቅምን እንደማያስገኝ። ወሳኝ ጥያቄ ላቅርብ ብላችሁ እየሰራሽ እየሰራ ያለውን ስራ በመስራት ከቀጠልክ በአምስት ዓመታት ውስጥ የት ትደርሳለህ መልሱን ለራሳችሁ መልሱ ሶስተኛ ጊዜን በአግባቡ የመጠቀም ጥበብ ጂም ሮህን እንዲህ ይላል ራስን መግዛት ወይም ዲስፕሊንና በትኩረት መኖር ጊዜን ለመቆጣጠር ቁልፍ ናቸው ጊዜን በአግባቡ ለመጠቀም የሚረዱንን አምስት መንገዶች ከፋፍለን እንመልከት አንደኛ ጥቅም ላለው ነገር ቅድሚያስ ከፍተኛ ዋጋ ያላቸውን ተግባራት ትምህርት ጤና፣ ግንኙነቶች፣ ግቦች ላይ አተኩሩ። ዝቅተኛ ዋጋ ያላቸውን ተግባራት አስወገዱ ወይም ውክልና ስጡ። ሁለተኛ ግልጽ የሆነ ግብ አውጡ። የራሳችሁን የህይወት እቅድ ካልነደፋችሁ ወደዳችሁም ጠላችሁም በሌላ ሰው እቅድ ውስጥ ትመራላችሁ። ያ ማለት ለሌላ ሰው ኑሮ መሻሻል ትሰራላችሁ ማለት ነው። ለማሳካት የምታስቡትን ወደ ዕለታዊ ተግባራት ከፋፍላችሁ አስቀምጡ። ሦስተኛ የጠቃሚ ልማዶች ሱሰኛ ሁኑ። በጠዋት መጸለይ፣ የአካል ብቃት እንቅስቃሴ መስራት፣ ማንበብ፣ ዕቅድ ማውጣት። ትኩረትን የሚከፋፍሉ ነገሮችን ገድቡ። ማህበራዊ ሚዲያ፣ ገደብ የሌለው መዝናናት የመሳሰሉ ጊዜ ገዳዮችን አስወጉ። አራተኛ አዳዲስ ጠቃሚ ነገሮችን ያለማቋረጥ ተማሩ። ጊዜያችሁን በሚለውጧችሁ መጻሕፍት፣ ኮርሶች እና አማካሪዎች ላይ ኢንቨስት አድርጉ። መደበኛ ትምህርት መተዳደሪያህን ይሰጥሃል። ራስን ማስተማር ግን ከሀብታምን በላይ ባለጸጋ ያደርጋል። አምስተኛ፣ ሂደቶችን በመገምገም አስተካክል። ሳምንታዊ ግምገማዎች ምን ተሰርተዋል፣ ምን አልተሰራም፣ በቀጣይ ምን መሰራት አለበት የሚለውን በመዘርዘር የረጅም ጊዜ ስኬት ጋር ለመዋሃድ ልምዶችን አስተካክል። በስተመጨረሻም የጂም ሮን ስለ ጊዜ ጠቃሚ ትምህርቶች፣ አንደኛ፣ ጊዜ ትልቁ ሀብት ነው፣ አጥብቃችሁ ተጠቀሙ። ሁለተኛ፣ ትናንሽ ዕለታዊ መሻሻሎች ወደ ትልቅ ስኬት ይመራሉ። ወጥነት ጥንካሬን ያመጣል። ሶስተኛ፣ አብረህ የምታሳልፋቸው ሰዎች አማካኝ ትሆናለና፣ ተጽዕኖችን በጥበብ ምረጥ። አራተኛ፣ ስኬት ቋሚ ሂደት ነው። ምንም አይነት አቋራጭ መንገድ የለውም፤ ጊዜን በመጠቀም በብልጠት መስራት ብቻ። ስለዚህ ልታሳካው የምታስበውን ሳታሳካ በፊት ሰዓቱ እንዲያልቅብህ አትፍቀድ። ማጠቃለያ፣ እያንዳንዱን ጊዜ ሊጠቅምህ በሚችል መንገድ አሳልፍ። የባከነ ጊዜ የባከነ ህይወት ነው። በጥበብ ጥቅም ላይ የዋለ ጊዜ ስኬትን፣ ደስታን እና ትርፋትን ይሰጣል። ይህ የጥበብ ቤታችሁ ተሳ የዩቲዩብ ቻናል ነው። ቤተሰብ ስለሆናችሁ አመሰግናለሁ። ሁል ጊዜም ይህን አስታውሱ ለመጀመር ታላቅ መሆን አይጠይቅም። ታላቅ ለመሆን ግን መጀመር ይጠይቃል። የታላቅነት ጉዞ ሰብስክራይብ በማድረግ አብራችሁ ጀምሩ። በቀጣይ ቪዲዮ እስክንገናኝ ቸርስ ሰምቱ።